ሰበር ዜና ውድና የተከበራችሁ ተመልካቾቼ ሁላችሁም ሰላም ሰላም ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ያው ዛሬ ይሸላችሁ የመጣሁት በጣም ደስ የማይል እና ልብ የሚነካል ማለት ነው። በጣም ያሳዘናሉ የኛ ነገር፣ በጣም ኢትዮጵያዊ በመሆኔ በጣም በጣም በጣም እያፈርኩኝ ነው ያለሁበት። የእኛ ነፍስ እንደው በየ ሁሉም ቦታ ተወጣለች። ከዛሬ አራት ወር ወይም ከአምስት ወር በፊት እንደዚሁ አንድ ዶኒክ ሰው አልቀው ነበር። ሁሉም የራያ ልጆች ነበሩ። ደግሞ በዚህ ሶስት ቀን ውስጥ እየሰማንና እያየነው ያለው ነገር በጣም አስከፊና አስለቃሽ ልብ ሰባሪ ነው ማለት ነው። ረተው ረተው በሀገራችን እንኑር አልፈን ረተው እንዲሁ በሀገሩ ሰው ቢሞት እንዲሁ ምን አለበት፣ የአሳ ቀለብ እንዲሁ እንደዚህ ሁነን በዚህ ደረጃ ማየት ያሳፍራል፣ ያስለቅሳል፣ ልብ ይሰብራል፣ ልብ ያሳምማል። ምን ብዬ ላውራ የምር ቴሌግራም ላይ ገብቼ አልቅሼ ነው በዚህ የመጣሁት ማለት ነው። አሰላሙ አሌይኩም ወራሕመቱላሂ ወበረካቱህ። ውድና የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንደምን ዋላችሁልኝ? እንደምን አላችሁልኝ? እንያለወላችሁ አልሐምዱሊላሂ፣ ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ልብ የሚሰብር ልብ የሚነካ ነው። የወንድሞቻችንን አስክሬን እንዲሁም ቴሌግራም ላይ በብሬክስ ሀበሻዊ የቴሌግራም ፔጅ ገብቼ በጣም ልቤ ተሰብሮ አዘኔ ነው የመጣሁትኝ። ወላህ ላዚም ታው ወንድሞቼ፣ እህቶቼ አረ በዚህ ባህር አትምጡ። በቃ አሁን መምጣት ከፈለጋችሁ ተከፍቶላችኋል። ቤተሰቦቻችሁ በየመን የሚከፍሉትን ገንዘብ በይጋማ ያምጧችሁ። እባካችሁ እባካችሁ፣ አላህን ፈሩ፣ ተዉ። ለእናቶቻችሁ አስቡላቸው፣ ለእናቶቻችን በልጅ ሀዘን የሚሰቃዩት እናቶቻችን አስራ አምስት አመት እንኳን አልሞላቸውም እኮ ነኝ ልጆች እየመጡ የሚያልቁ ልጆች ላ ልብ ሰብራል ልብ ሰብራን። አረተው በሀገራችን ተቀመጡ። የሰው ሀገር እኮ የሰው ነው። መጠተን እዚህም ምንም የምንሰራው ነገር የለን። ምንም የምናደርገው ነገር የለን። ቤተሰብ ች እዚህ መጠተን ከአረብ ሰራተኛ እየተዋረርን ሸቃላነሽ ሰቃላነ ሰራተኛነ አሚል እየተባነ ከመዋረድ ውጭ ምንም ቁም ነገር የለን።

ባለፈው ጊዜ ከኢድ ለኢድ እያዘሄደን ስንመለስ፣ ምን አለ፣ እናንድ ሰዋክ ወላይ ነው ምላችሁ እናንተ ኢትዮጵያ ኤርትራ ናችሁ ኢትዮጵያ ናችሁ፣ አለ ኢትዮጵያ ምላ አዲስ አበባ ምን አለ አለ፣ አዲስ አበባ ሁሉም ነገር አለ፣ ከዛ እኛ እኮ ምንም ነገር ያላችሁ አይመስለንም። ወደዚህ ሀገር ስትመጡ የሰራተኝነታችሁ ብዛቱ አለ። ስትመጡ ምንም የሚበላ እንኳን አጥታችሁ የምመጡ ነው የሚመስልን አለ፣ እያችሁ እኛ በዚህ ልክ ነው የሚያስቡን። ከሰራን የእኛ ሀገር ነው የሚበልጠው። ለነገሩ ምን መስሪያ አለን? ምን መንቀሳቀስ ያለ ምን መንቀሻቀሽ አለ። ያሳዝናል። መንግስት የለም፣ ህግ የለም። በጣም ይከብዳል። በጣም ያሳዝናል። ያለንበት ጊዜያችን ወጣት አለቀ፣ ህፃን ልጅ አለቀ። ገና የ15 ዓመት የ16 ዓመት የ17 ዓመት ወጣት በብሃ እየመጣ ያልቃል። በተለየ ራያዎች ይለያል። እስኪ በሄጋ ማኖት በባህር የምትመጡበት ገንዘባችሁን እዚህ እህቶቻችሁ ወንድሞቻችሁ እያለቀሱ እያለቀስን እኛን እያስለቀሳችሁ መጥታችሁ እናንተ ሰላም ታገኛላችሁ አታገኙ። ከቻላችሁ በህጋዊ መንገድ ተከፍቶላችኋል፣ በህጋዊ መንገድ ለመምጣት ሞክሩ። ወላድ ይህን አታስለቅሶ የወላድ ለቅሶ ከምን ያደርሳችሁ። ቤተሰብ ይህን ቪዲዮ ሁላችሁም ላይክ፣ ሼር አድርጉ። ለቤተሰብ አዲስ የሆናችሁ ሰብስክራይብ አድርጉ። ዛሬ ሰብስክራይብ አድርጉ አላልኩ፣ ምክንያቱም ልቤ ተሰብሯል። ቴሌግራም ላይ ገብቼ ሳይ አልቅሽን አመጣሁት። ልቤ ተሰብሮ ነው የመጣሁት? ምን ላድርግ? ሀስቢ አላ ወን አመል ወኪል ሰው አረተው፣ በሀገራችን አረተው። ከቻላችሁ ከመጣችሁ በህጋዊ መንገድ ህይወት እናቶቻችሁን አታስለቅሱ፣ አታሳዝኑ። ቤተሰብ እኮ በልጁ ሪዝቅ፣ በልጁ ደስታ ሊደሰት ነው ቤተሰብ ቢወለድ እዚህ ወላሄ ቴሌግራም ላይ የምትደነግጡ ሰዎይ እንዲያትገቡ የማትደነግጡ ሰዎይ ግን ገብታችሁ ቴሌግራም ላይ የነዚያን ልጆች